ሰላም እንደምናላችሁ የጥበብ አዲስ ቻናል ሰዎች በሙሉ ያው በዚህ ሰሞን በሀዘንም ምክንያት እንዲሁም በተለያዩ የክስ ጉዳዮች ምክንያት እንደጠፋን ይታወቃል እና እንደምታውቁት በዚህ ሰሞን የያዝናችሁ የክስ ጉዳዮች በጣም በጥሩ ሁኔታ እየሄደ ነው። በቅርቡም ይፋ እናደርግላችኋለን። አብዛኞቻችሁ ጉዳዩን ታውቁታላችሁ። ማታውቁትም ካላችሁ በቅርቡ ይፋ እናደርግላችኋለን ማለት ነው። በተለይ እንደዚህ ብራችሁ በአስተኛ ማይ ቤቶች የተበላችሁም ለእናንተም መልካም ዜና አለ ብለን እናስባለን እና ዛሬ የመጣንበት ዋናው ዓላማው ምንድን ነው? በእኛ ስም የተለያየ ፌክ አካውንት በመክፈት እኛ እንደሆነም በማስመሰል በጣም ብዙ ሰዎችን ብር እያጭበረበሩ ይገኛሉ። እኛ የምንጠቀመው የቴሌግራም አካውንታችንን ከዚህ ስራ እናስቀምጥላችኋለን። በተረፈ ምንም አይነት አካውንት አንጠቀምም። ፌስቡክ ላይ የሚመጡ አሉ። ኢሞ ላይ የተለያዩ ማህበራዊ ድረገጾች የሚመጡ አሉ። እኛ ምንም አይነት አንጠቀምም ከቴሌግራም ውጭ ማለት ነው። ስራውንም ለትንሽ ጊዜ አቆመን የነበረው እንደምታውቁት አረብ ሀገራት እንዲሁም በውጭ ሀገራት ለሚኖሩና ሀገር ውስጥ እያደረግን እያከፋፈልን ነው እንጂ ስንሰራ የነበሩ ለአንድ ሳምንት አንድ ሳምንት እያደረግን እንጂ ስራ እያቆምንበት ጊዜ የለም። ያው እንደምታውቁት እናንተ ምን ሰጡ አንዳንድ ጊዜ አንዱር አረብ ሀገር ላሉ አንዱ ደግሞ ኢትዮጵያ ውስጥ ላሉ ብቻ ነበር። እንደዚያ እያደረግን ነበር ስንሰር የነበረው እንጂ ምንም አይነት ስራ አላቆምንም ማለት ነው። እንዲሁም ሌላው እዚጋ ጋር ላሳውቃችሁ የምፈልገው ነገር የምታውቁት ካለ ማለትም፣ ፌስቡክ ላይ የተለያዩ ማህበር ድረገጾች እኛን ስም ተጠቅሙ የሚጠቅም የምታውቁት ካለ ወደ እኛ ሼር በማድረግ ብትተባበሩም እናንተም የተበላችሁትም ካለ ያው የቻልንውን እናደርጋለን ማለት ነው። ይሄን ልናሳውቃችሁን ዛሬ መጣ ነው። በቅርቡም ለሁላችሁም መልካም ዜና ይዘንላችሁ እንመጣለን ብለን እናስባለን። መልካም ጊዜ